ጤና ይስጥልን አሻም ተከታታዮች ለዛሬ ሰኔ 24 2017 ዓ.ም ያጠናቀርናቸው የአሻም ሰባት ዜናዎች የሚያልፉበት ሰዓት ላይ ደርሰናል የዕለቱ ተረኛ አሳላፊ አዲስ እንግዳ ሰውነኝ አስቀድመን ርዕሰ ጉዳዮቹን እንጠቁማችሁ ከ13 ሚሊዮን ኩንታል በላይ የአፈር ማዳበሪያ ከጅቡቲ ወደብ ወደ ሀገር ውስጥ መጓጓዙ ተገለጸም ዩኒቨርስቲዎች ተልኳቸውን ካላሳኩ ተጠያቂ ሊሆኑ እንደሚገባ የትምህርት ሚኒስቴር አስታወቀም የኢትዮጵያ ኢንቨስትመንት ፕሮሞሽን ስትራቴጂ የኢንቨስትመንት መዳረሻዎችን ያጠናክራል ተባለም። 13 ሚሊዮን ኩንታል በላይ የአፈር ማዳበሪያ ከጅቡቲ ወደ ሀገር ውስጥ መጓጓዙ ተገለጸ። ለ201718 የምርት ዘመን ግብአት 13728142 ኩንታል የአፈር ማዳበሪያ ከጅቡቲ ወደ ወደ ሀገር ውስጥ መጓጓዙን የኢትዮጵያ ማሪታይም ባለስልጣን ገልጿል። ለ201718 የምርት ዘመን ግብአት የሚሆኑ 24 ሚሊዮን ኩንታል የአፈር ማዳበሪያ ወደ ሀገር ውስጥ ለማስገባት ከተያዘው እቅድ ውስጥ በወደብ የሚገኘው የአፈር ማዳበሪያ መጠን 40704.4 ሜትሪክ ቶን መሆኑ ተመላክቷል። በጠቅላላ ወደ ሀገር ውስጥ ከተጓጓዘው 13728142 ኩንታል የአፈር ማዳበሪያ ውስጥ 11423792 ኩንታል የተጓጓዘው በድንበር ተሻጋሪ የደረቅ ጭነት ተሽከርካሪ ሲሆን ቀሪ 2 ሚሊዮን ኩንታል የተጓጓዘው በባቡር መሆኑን ያስታወቀው የኢትዮጵያ ሎጂስቲክ ሚኒስቴር ነው። ዩኒቨርሲቲዎች ተልኳቸውን ካላሳኩ ተጠያቂ ሊሆኑ እንደሚገባ የትምህርት ሚኒስቴር አስታወቀም። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ዩኒቨርሲቲዎች አንድ ጊዜ ከተከፈቱ ተጠያቂነት የለም ማለት እንዳልሆነ ገልጸው በተሰጣቸው ተልዕኮ መሰረት ካልሰሩ የተጠያቂነት ስርዓት ሊዘረጋ እንደሚገባ ነው የተናገሩት። በተለይም ዩኒቨርሲቲዎች በእውነትና እውቀት ለሀገር የሚጠቅም ውይይት የሚደረግባቸው፣ ብቃት ያለው የሰው ኃይል ማፍራት የሚችሉ ትክክለኛ ዩኒቨርሲቲ የሆነ አቋም ሊኖራቸው ይገባል፣ ያሉት ሚኒስተሩ ለዚህም ትኩረት ተሰጥቶ የተሰራ ይገኛል ብሏል። የትምህርት ሚኒስቴር አማካሪ ሚኒስትር ዴኤታ ክንደያ ገብረ ሕይወት በበኩላቸው ዩኒቨርሲቲዎች ዓለም አቀፍ እውቀት የሚገበይባቸው ተቋማት በመሆናቸው ተቋማዊ አሰራርን መዘርጋት ተገቢ መሆኑን አንስተው ለዚህም የዩኒቨርሲቲ አመራር ምድብ በእውቀትና በዓለም አቀፍ ውድድሮች ሊሆን ይገባል ሲሉ አንስተዋል። ዩኒቨርሲቲዎች እንደ ሀገር የትምህርት ጥራትን ለማረጋገጥ በሚሰራው ስራ የድርሻቸውን ሊወጡ ይገባልም ብለዋል። ይህ የተባለው የትምህርት ሚኒስቴር ከፍተኛ አመራሮች ከቦንጋ ዩኒቨርሲቲ ማህበረሰብ አባላት ጋር ባደረጉት ውይይት ላይ ሲሆን አዲሱ የቦንጋ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ደንገላ ኤርገኖ በበኩላቸው ዩኒቨርሲቲው የተሻለ ተወዳዳሪ ለማድረግ ከዩኒቨርሲቲው ማህበረሰብ አባላት ጋር በመወያየት በእቅድ እየሰራ መሆኑን አንስተዋል። በመድረኩ የዩኒቨርሲቲው ማህበረሰብ አባላትም ከአካዳሚና አስተዳደራዊ ጉዳይ ጋር የተያያዙ ጥያቄዎችን አንስተው በከፍተኛ አመራሮች ላሽ እንደተሰጠባቸው ከትምህርት ሚኒስቴር የተገኘው መረጃ ያመላክታል። የኢትዮጵያ ኢንቨስትመንት ፕሮሞሽን ስትራቴጂ የኢንቨስትመንት መዳረሻዎችን ያጠናክራል ተባለ። የኢትዮጵያ ኢንቨስትመንት ፕሮሞሽን ስትራቴጂ ተመራጭ የኢንቨስትመንት መዳረሻነቱን ያጠናክራል ሲል የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዘለቀ ተመስገን ተናገሩም። ኮሚሽነሩ ይህንን ያሉት በስትራቴጂ ዙሪያ የኢትዮጵያ ኢንቨስትመንት ኮሚሽን ያዘጋጀው የምክክር መድረክ ከፍተኛ የመንግስት የስራ ኃላፊዎች፣ የተለያዩ ሀገራት አምባሳደሮችና ልማት አጋሮች በተሳተፉበት መድረክ ላይ ነው። ዘለቀ በዚህ ወቅት ባስተላለፉት መልእክት ኢትዮጵያ ተመራጭ የኢንቨስትመንት መዳረሻ ለማድረግ የሕግና ፖሊሲ ማሻሻያዎችን ጨምሮ በርካታ የለውጥ ተግባራት ተከናውነዋል ብለዋል። ለውጭ ባለሀብቶች ዝግ የነበሩ የኢኮኖሚ መስኮች ከለውጡ ወዲህ ለኢንቨስትመንት ክፍት መደረጋቸውን ጠቅሰው፣ እነዚህን ለውጦች ውጤታማ ማድረግ የሚያስችል የኢንቨስትመንት መሳቢያ ስትራቴጂ አስፈላጊ መሆኑን አንስተዋል። በአዲስ መልክ የተዘጋጀውና የኢትዮጵያ እምቅ የኢንቨስትመንት አቅም ለማስተዋወቅ የሚደረገው የኢትዮጵያ ኢንቨስትመንት ፕሮሞሽን ስትራቴጂ አዳዲስ የተከፈቱ የኢንቨስትመንት መስኮችን አካቶ መዘጋጀቱን አብራርተዋል። ስትራቴጂው የኢትዮጵያ ኢንቨስትመንት አቅምን በማሳወቅ ሂደት ባለድርሻ አካላት ተቀናጅተው እንዲሰሩ ከማስቻል በላይ ለባለሀብቱ ሀብቱ ወጥ የሆነ የኢንቨስትመንት መረጃ ተደራሽ ለማድረግ እንደሚያግዝ አስረድቷል። ስትራቴጂው ሙሉ በሙሉ ተግባራዊ ለማድረግ የድርጊት መርሃ ግብር እንደሚዘጋጅ የገለጹት ኮሚሽነሩ ከሐምሌ 1 ቀን 2017 ዓ.ም ጀምሮ ወደ ስራ ይገባል ብለዋል። ኢትዮጵያ በአፍሪካም በዓለምም ተመራጭ የኢንቨስትመንት መዳረሻ ለማድረግ የተያዘው ሀገራዊ ግብ እንዲሳካ ስትራቴጂው ጉልህ ሚና እንደሚጫወትም አብራርተዋል። ወጣት መሪዎች የቀጠናውን መጻኢ ጊዜ የሚቀይሩ መሆናቸው ተገለጸ። ወጣት መሪዎች የቀጠናውን ተለምዷዊ ብያኔ በመቀየር መጻኢውን ጊዜ የመለወጥ አቅም አላቸው ሲል የምስራቅ አፍሪካ የልማት በይነ መንግስት ባለስልጣን ኢጋድ ዋና ጸሐፊ ወርቅነህ ገበየው ገለጹ። ዋና ጸሐፊው በኬንያ ሞምባሳ የኢጋድ የአመራር አካዳሚ የአመራር ልማት የመጀመሪያ ዙር የወጣቶች ስልጠና ዛሬ አስጀምሯል። ወርቅነህ አካዳሚው ኢጋድ በዋና ራዕይ አንግቦ እየሰራ ላለው ቀጠናዊ ትብብርና ትስስር ለማጠናከር ቁልፍ ሚና እንዳለው ገልጿል። ወጣት መሪዎች ማብቃት ወሳኝ መሆኑን ጠቅሰው ወጣት አመራሮች የቀጠናውን መጻኢ ጊዜ የሚበይኑና የሚለውጡ ናቸው ሲሉ ገልጿል። ዋና ጸሐፊው ወጣቶች ቆራጥ መሪ ለመሆን ወጥኑ፣ መሰናክሎች ሳይገድቧችሁ ግባችሁን ለማሳካት ትጉ፣ በታማኝነት አገልግሉ ሲሉ ጥሪ አቅርበዋል። የኢጋድ ዋና ጸሐፊ የሆኑት ወርቅ ነገበየው ለኢጋድ የአመራር አካዳሚ ራዕይ መሳካት ድጋፍ እያደረጉ ላሉ አባል ሀገራትና የልማት አጋሮች ምስጋና አቅርበዋል። የኢጋድ የአመራር አካዳሚ እንደ አውሮፓውያን አቆጣጠር በ2022 የኢጋድ የመሪዎች ጉባኤ ባስተላለፉት ውሳኔ የተቋቋመ ነው። አካዳሚው በቀጠናውና በአፍሪካ ደረጃ በፍጥነት እየተለወጡ ያሉ ጉዳዮችን በውል በመረዳትና በብቃት ውሳኔዎችን መወሰን የሚችል በክህሎት የዳበረ ወጣት አመራር መፍጠር ላይ ትኩረት አድርጎ እንደሚሰራ ተመላክቷል። የዛሬው እለተ ማክሰኞ ሰኔ 24 2017 ዓመተ ምህረት የአሻም ሰባት ዜናዎቻችን ቀደም ሲል የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን፣ ተረኛ አሳላፊ አዲስ እንግዳ ሰው ነበርኩ። ቀሪ አሻም ስርጭቶች ወደ እናንተ መድረሳቸውን ይቀጥላሉ። አሻም ለሁላችን!